የእስክንድር ነጋ የቅርብ ወዳጅ እንደሆኑ የሚነገርላቸው የወቅቱ የአሜሪካ የውጭ ጉዳይ ሚኒስትር ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ ከተነጋገሩ ከቀናት በኋላ ትራምፕ ኢትዮጵያ ላይ የ10 ፐርሰንት የታሪፍ ጭማሪ ወስነዋል። ማርኮ ሩቢዮ የምክር ቤት አባል በነበሩበት ወቅት እንዲሁም እስክንድር ነጋ የፖለቲካ እስረኛ በነበረበት ጊዜ እስክንድርን ፍቱ በማለት ከፍተኛ ጫና ካሳደሩ በኋላ ሰውየው እንዲፈታ ተደረገ። ቀጥሎም ባለውለታውን ለማመስገን ወደ አሜሪካ ሂዶ፣ በአካል አመሰገናቸው። በዚህ ጉብኝት የተደሰቱት ማርኮ ሩቢዮም በእንዳንተ አይነት ለሀቅ ለዲሞክራሲና ለሰብአዊነት በሚታገል ሰው መመስገን ለእኔ ክብር ነው ሲሉ ተደመጡ። የያኔው የሰብአዊ መብት ተሟጋችና የአሁኑ የትጥቅ ትግል ታጋዩ እስክንድር ነጋም ክብሩ ለሁላችንም ነው ሲል ኮራ ባላንደበት ተናገረ። ወደ ወቅታዊ ክስተት ስንመለስ ማርኮ ሩቢዮ ለአብይ አህመድ ደውለው በስልክ ብዙ ከተነጋገሩ አንዳንዶቹም እንደሚሉት የውይይታቸው ይዘት የፋኖን ትግል ያማከለ ነበር። ምን እንደተባባሉ ባይታወቅም ከስልክ ልውውጡ በኋላ የታሪፍ ጭማሪ ዝርዝር ውስጥ ኢትዮጵያ ታየች። ነገሩ እንዲህ ነው። ከ2014 ዓ ም ጀምሮ የተወሰኑ ሀገራት ምርቶቻቸውን ከቀረጥና ከታሪፍ ነፃ በመሆን ወደ አሜሪካ ገበያ እንዲያስገቡ ከሚፈቅደው የአጎዋ እድል ተጠቃሚነት ውጪ የተደረገችው ኢትዮጵያ በትራምፕ ታሪፍ የተጣለባቸው ሀገራት ዝርዝር ውስጥ እንደተካተተች ፎርብስ መረጃን አውጥቷል። በኢትዮጵያ ላይ የተጣለው የታሪፍ ምጣኔ 10 በመቶ ሲሆን በዚህ መሰረት አዲስ አበባ ከውጭ ከመጪው ቅዳሜ ጀምሮ ወደ አሜሪካ የሚላኩ ምርቶች ተጨማሪ ታሪፍ ይጠብቃቸዋል። ትራምፕ ኢትዮጵያ ላይ የጣሉት 10 በመቶ ታሪፍ በሁሉም ሀገራት ላይ ያስቀመጡት የታሪፍ ምጣኔ አሊያም ቤዝላይን ታሪፍ ነው። ኢትዮጵያ በአውሮፓውያኑ 2024 465 ሚሊዮን ዶላር የሚያወጣ ምርት ወደ አሜሪካ መላኳን የአገሪቱ መንግስት መረጃ ያመለክታል። ኢትዮጵያ ወደ አሜሪካ ከምትልካቸው ምርቶች ውስጥ ዋነኞቹ ቡናና የጨርቃጨርቅ ውጤቶች እንደሆኑ መረጃዎች ያሳያሉ። ኢትዮጵያ ባለፈው የአውሮፓውያኑ ዓመት ወደ አሜሪካ የላከችው ምርት ከ2023 ጋር ሲነጻጸር የ24 ሚሊዮን ዶላር ቅናሽ ታይቶበታል። ይህ አይነቱ ወደ አሜሪካ የሚላክ ምርት ቅናሽ ኢትዮጵያ ከአጎዋ እድል ተጠቃሚነት ከታገደች በኋላ በተለይም በጨርቃጨርቅ ምርቶች የውጭ ንግድ ላይ ታይቶ እንደነበር በገንዘብ ሚኒስቴር ድረገጽ ላይ የወጣው አንድ ጥናት ያሳያል። ኢትዮጵያ ከአገዋ ከመታገዷ ሶስት ዓመት አስቀድሞ በ2011 ዓመተ ምህረት ይህን እድል በመጠቀም 246 ሚሊዮን ዶላር የሚያወጡ ምርቶችን ወደ አሜሪካ ልካለች። ኢትዮጵያ አገዋን በመጠቀም በአብዛኛው ትልቅ የነበረው የጨርቃ ጨርቅ ምርቶችን ነው። የአገዋ ንግድ በኢትዮጵያ ንግድ ላይ ያስከተለው ንዝረትና የተገኙት ትምህርቶችን በተመለከተ ጥናት እንደሚያመለክተው በ2014 ዓመተ ምህረት ኢትዮጵያ ካመረተችው አጠቃላይ የጨርቃጨርቅ ምርቶች ውስጥ 62 በመቶ የተላከው ወደ አሜሪካ ነበር። በ2015 የተካሄደው ጥናት እንደሚያሳየው ካጎዋ መታገዷን ተከትሎ እድል ሲጠቀሙ የነበሩ 63 በመቶ ጨርቃጨርቅ አምራቶች ወደ አሜሪካ የሚልኩት ምርት ቀንሷል ተብሏል። 39 በመቶ አምራቾች ደግሞ ሰራተኞቻቸውን አሰናብተዋል። የትግራይ ጦርነትን ተከትሎ መንግስት በመፈጸማቸው የሰብአዊ ጥሰቶች ምክንያት ኢትዮጵያ ከአጎዋ ዕድል ውጭ ከተደረገች በኋላ ለሶስት ተከታታይ ዓመታት ወደ ዕድሉ ተጠቃሚነት መመለስ አልቻለችም። ኢትዮጵያን ከሚያዋስኑ ስድስት ሀገራት ውስጥ አምስቱ የዶናልድ ትራምፕ የታሪፍ ቡጢ አርፎባቸዋል። በአሜሪካ ታሪፍ ያልተጣለባት ብቸኛዋ የኢትዮጵያ ጎረቤት ሀገር ሶማሊያ ነች። ጎረቤት ሀገር ኬንያ፣ ኤርትራ፣ ጅቡቲ፣ ሱዳንና ደቡብ ሱዳን የተጣለባቸው የታሪፍ ምጣኔ ከኢትዮጵያ ጋር ተመሳሳይ 10 በመቶ ነው። ግብጽም በተመሳሳይ 10 በመቶ ቀረጥ ተጥሎባታል። ይህ በእንዲህ እንዳለ ከአፍሪካ አገራት ከፍተኛ የሆነውን የ50% ታሪፍ የተጣለው በሀገር ሌሴቶ ላይ ነው። በመቀጠል ማዳጋስካር 47 በመቶ፣ ሞሪሼስ 40 በመቶ ቦትስዋና 37 በመቶ ቀረጥ ከተጣለባቸው የአፍሪካ ሀገራት መካከል ናቸው አንጎላ በ32 ሊቢያ 31 ደቡብ አፍሪካ 30 በመቶ ቀረጥ የተጣለባቸው ሲሆን ናይጄሪያም የ13 ፐርሰንት ቀረጥ ተጥሎባታል የነጩ ቤተ መንግስት ባለሥልጣናት የለየላቸው አጥፊዎች ተብለው ከት በተለዩ 60 ገደማ ሀገራት ላይ ከሚያዝያ አንድ ጀምሮ የሚተገበር የአጸፋ ታሪፍ እንደሚጣልባቸው ገልጸዋል እነዚህ ሀገራት በአሜሪካ የሚመጡ ምርቶች ላይ ከፍተኛ ታሪፍ የጣሉ፣ አሜሪካ ላይ ከታሪፍ ውጭ የሆኑ የንግድ መሰናክሎችን ያስቀምጡ አሊያም የአሜሪካን ኢኮኖሚያዊ ግብ ለማሳነስ እንደ ተንቀሳቀሱ መንግስታት ያመነባቸው እንደሆነ ተነግሯል። ይህ አይነቱ ታሪፍ ከተጣለባቸው የአሜሪካ የንግድ አጋሮች መካከል የሚከተሉት ይገኛሉ። አውሮፓ ህብረት 20 በመቶ፣ ቻይና 54፣ ቪየትናም 46 ታይላንድ 36፣ ጃፓን 24፣ ካምቦዲያ 49፣ ደቡብ አፍሪካ 30 እንዲሁም ታይዋን 32 በመቶ። ካናዳ እና ሜክሲኮ በአዲሱ የታሪፍ ዝርዝር ውስጥ አልተካተቱም። የዋይት ሃውስ ባለስልጣናት የሁለቱ ሀገራት ጉዳይ ከዚህ ቀደም በተላለፉ ፕሬዚዳንታዊ ትእዛዞች የተቀመጡ ማዕቀፎችን በመጠቀም እንዲታይ ይገልጸዋል። ሁለቱ ሀገራት ፊንታሊን እና የድንበር ጉዳዮችን በተመለከተ ከዚህ ቀደም የ25 በመቶ ታሪፍ እንደተጣለባቸው ይታወሳል። ከዚህ በተጨማሪ ትራምፕ ወደ አሜሪካ በሚገቡ በሁሉም ተሽከርካሪዎች ላይ የ25 በመቶ ቀረጥ ጥለዋል። ተንታኞች ይህ እርምጃ የንግድ ጦርነቱን በማባባስ በአሜሪካውያን ላይ ከፍተኛ ዋጋ ጭማሪ እንደሚያስከትል እና ይህም የአገሪቱን እድገት መጠን እንደሚያዘገይ እየተናገሩ ነው። በዓለም ዙሪያ አንዳንድ ሀገራት የኢኮኖሚ ውድቀት እንዲያጋጥማቸው ሊደረግ እንደሚችልም ስጋታቸውን ገልጸዋል። ትራምፕ ግን አገራት ከፍተኛ ቅረጥ በመጣልና ሌሎች ንግድ እንቅፋቶችን በመጠቀም በአሜሪካ ላይ ጥቅም የበላይነት እየወሰዱ በመሆኑ ይህ እርምጃ አስፈላጊ መሆኑን ቀረጹን ይፋ ሲያደርጉ ተናግረዋል። ዶናልድ ትራምፕ ይህን ብሔራዊ የአደጋ ጊዜ አዋጅ ይፋ ሲያደርጉ ከአምስት አስርት ዓመታት ለሚልቅ ጊዜ አሜሪካ በቅርብና ሩቅ ወዳጅና ጠላት ሀገራት ስትዘረፍ ስትሰረቅ ስትደፈርና ስትመዘበር ነበር ብለዋል። እርምጃው የኢኮኖሚ ነፃነታችን አዋጅ ነው ሲሉም ተደምጧል። ትራምፕ ታሪፍን እንደ መሳሪያ የሚጠቀሙት ለምንድን ነው ስንል የጠየቅናቸው የኢኮኖሚ ባለሙያውም የሚከተለውም ብለዋል። ታሪፍ የፕሬዚዳንት ትራምፕ ኢኮኖሚ ራዕይ ማጠንጠኛ ነው። ፕሬዚዳንቱ ታሪፍ የሚወዱት ቃል እንደሆነ ተናግረዋል። ትራምፕ በውጭ ምርቶች ላይ የሚጣለው ቀረጥ አሜሪካውያንን ገዢዎች የሀገር ውስጥ ምርቶች እንዲገዙ እንደሚያበረታታ፣ የአገሪቱ ኢኮኖሚ እንደሚያሳድግ፣ እንዲሁም የሚሰበሰበውን የታክስ መጠን እንዲጨምር እንደሚያደርግ ይከራከራሉ። ለምሳሌ አሜሪካ በ2024 ከአውሮፓ ሕብረት ጋር በነበራት የንግድ ልውውጥ 213 ቢሊዮን ዶላር ጉድለት አጋጥሟታል። ትራምፕ ይህን ጉድለት ግፍ ሲሉት ይደመጣሉ። ከዚህ በተጨማሪ ፕሬዚዳንቱ ከጅምሩ ኢላማ ውስጥ ባስገቧቸው ቻይና፣ ሜክሲኮ እና ካናዳ ላይ ታሪፍን በመጠቀም የሶስት ሀገራት ስደተኞች እና አደንዛዥ እጽ ወደ አሜሪካ እንዳይደርስ የማድረግ ፍላጎት አላቸው ብለውናል።